አብርሽ ማለት ነው ለምንድን ነው የሩታን ጥያቄ ማትመልስላት? ቤተሰቦች አሁን ሩታ እያለች ያለችው ነገር አብርሽ፣ እኔ ዱባይ ያለው በስልክ እንደሚያወራት መረጃው አለኝ። ሲቀጥል ደግሞ አሁን በቅርብ ነጽን ሄዶ ቡታጀራ አብርሽ አግኝቷታን ነው የምትለው። ይሄን ጥያቄ መልስልኝ። ወደ ቡታጀራ ከመሄድ በፊት ይህን ጥያቄ መልስልኝ። ያለበዛ ቡታጀራ ያለው ፕሮግራም እኔ ሳልፈቅ እኔ ጋር ሳትስማማ ምንም ነገር የሚደረግ ነገር የለም፣ የሁለታችንም ጥቅም ቢሆንም ይህን ነገር ሳትመልስልኝ ወደ ቡታጀራ አትሄድም። ካልሆነ ቡታጀራ አብሬ ሄዳለሁ ነው። እሱ ደግሞ ቡታጀራ አብርሽኝ አትሄጅም ነው። መጀመሪያ አብርሽ እንደመልስላት፣ ለነዚህ ጥያቄዎች መልስላት። የእውነት ቡታጀራ ሄደ የበፊት ፍቅረኛ ነጺን አግኝተ ከሆነ ሩታ ትክክል ናት። ሲቀጥል ደግሞ እንዳለችው መረጃ አለኝ፣ እንደ ተገናኛችሁ በስልክ ዱባይ እንደምታወሩ መረጃ አለኝ። ካለች መረጃውንም አሳይኝ በላት። አዳምጣት። እዛ አለ ፕሮግራም ይደርሳል። መጀመሪያ እሷን እዚህ አረጋጋት። ትረጋጋ፣ መረጋጋት አለባት። እውነቱን ማወቅ አለባት። እሷ አሁን እየተናደደች አሁን እኔ ትናንት በሩታ ተናድጃለሁ። ብዙ ዋጋ የከፈልሽለት ፍቅርሽ ነው፣ ስለዚያ ትዳርሽን ጠብቂ፣ በሰው ወሬ አትረበሽ ብዬ ቪዲዮ ሰርቻለሁ። ግን ቢሆንም ዛሬ ላይ እሷ ያለችው ሄዶ ቡታጀር አግኝቷታል በቅርብ ጊዜ አለች ዱባይ ያለን ደግሞ ስልክ እንደሚያወራት ሪከርዱ መረጃውን በእጅ ደርሶኛል እያለች ነው። ይህንን ደግሞ እንድነግረው ጊዜ እየሰጠኝ የተረጋጋ ሁኔታ ላይ አይደለም እሱ አሁን። ልቡም የቆመው ልቡም የተነሳሳው ቡታጀራ ላይ የሰርካቸው ፕሮግራም አለ ይመስለኛል። ያንን ነገር እያዘጋጁ ይመስለኛል። ወደ ቡታጀራ ላይ ያንን እያደረገ ነው እሱ አሁን። ወደዛ ነው አይምሮ ማለት ነው። ግን ከዛ በፊት እዚ ያለው ችግር ሳይፈታ ቦታጀራ ለችግር አይፈታም አለን። እንዲ ቤተሰቦቼ ለምትጠይቀው ጥያቄ ጥያቄ መልስላት። ለምን ጋ ተገናኘ እንትን ዱባይ ሶናችሁ ነፂን ታወራት ነበረ። እነዚህን አረጋግተ ቁጭ አርገ ጠይቃት። ከዚያ በኋላ ይደርሳል። ሌላው ደግሞ ሲቀጥል ሩታዬ ራስሽን ጠብቂ፣ ተረጋጊ። ማይፈታ ነገር የለም እውነት የማይፈታ ዛሬ የእውነት አሳዝነኛለች የሩታ ቤት ሰዎች። ምክንያቱም አብርሸ ቁጭ ብለ ተረጋግተ የቦታ ጀራው ይደርሳል። ለምን ትጠይቅ ጥያቄ። ምንድን ነው እንደዚህ ያደረጋት ሚስትናት ቁጭ ብላ ጠይቃት። ምንድን ነው ሩታ? ያለ ምክንያት መቼም ሴት ልጅ እንደዚህ አትሆኑ። ምክንያት ይዛ ነው። አሁን ሩታ ባለፈው ታሪክ አይደለም እኔ እንደዚህ ሆንኩት አለች። ባለፈው ታሪክ አገባኝም የሆነ ነገር ነው፣ ከኔ በፊት የሆነ ነገር ነው። አሁን ግን ከኔ ጋር ያለክ ነጽና አግኝታት አለ በፊት ፍቅረኛ። ሲቀጥል ደግሞ ዱባይ ላይ ሆነ ስልክ ተደዋውላቸው እያወራቸው መረጃ አለኝ ብላለች ይሄ ለምን ሆነ? ይሄንን መልስ ስጣት። ለምን እንደተገናኛችሁ እንዳወራችሁ መረጃ አለኝ ያለችሁንም መልስ ስጣት ማለት ነው። ስለዛ ከዛ በኋላ ቡታጀራ ያላችሁ ፕሮግራም ከዛ በኋላ ይስተካከላል። እዚህ ያለውን ኑሮክ ሳይስተካከል እዛ ያለ ድግስ የሚሆን ምንም ቢስተካከል ትርጉም የለውም። እሷ ሳትረጋጋ ማለት ነው። እና እቺ ልጅ አሁን ፅንሱ መናደድ አይፈልግም ብዙ ነገር ብሏታል ዶክተሩ ብላችኋል። ባለፈ ስለዛ እሷን በምትንከባከብበት ሰዓት እሷ እንዳትናደድ እነዚህ ነገሮች መፍታት አለበት ብዬ ነው። ቤተሰቦቼ የሩታ ጥያቄ እንግዲህ እኔ ባለፈ ታሪክ እንደዚያ አቶኝ ብያት ነበር። ትናት ነው ግን እሷ ባለፈ ታሪክ እኔ ምንም አይመለከተኝ ብላለች። ግን አሁን ከኔ ጋር እያለ ላገኛትና ሲያወራት ለነበረው ብቻ መልስ እንዲሰጠኝ እፈልጋለሁ ላይ ስለዚ በዚህ አጋጣሚ ግን እሷ እርጉዝ መሆኗን ጠብቃችሁ የእሷን ሕይወት ለመበጥበጥ የመጣሽ ልጅ ግን በጣም ታሳዝኛለሽ። እውነት እስከ ዛሬ ነበርሽ የእሷን እርግዝና ስትሰሚ ነው እንዲ አብርሽ ኔ ፍቅረኛ ነበረ ብለሽ የምትመጭው ነጽ ተብዮ። አንዳንድ ደግሞ ከርፈፎች አላችሁ። እኛ ሳንሆን ፋራዎች እናንተ ናችሁ። ፋራዎች እናንተ ናችሁ። በግ እግዚአብሔርን፣ ቤተሰቦቼ ዝም ብላሹ ነጽን የምትቀ እስቲ ነጽን ጠይቋት ያኔ የት ነበርሽ? የበሏት እስቲ ያኔ የት ነበርሽ? የአብርሽ በጎች የአብርሽ ተከታዮች በጎች እያላችሁ ኮሜንት ስር እየመጣችሁ ሰው ቤት ምትል ከሰከሱ ልክስክሶች ማለት ነው። እስከ ዛሬ ይህን ሁሉ ጊዜ አብረው ሲቆዩ እዚህ ደረጃ ሲደርሱ ነጽህ ተብያ በፊት ፍቅረኛ ነኝ ያለችው የት ነበረች? ዛሬ ሩታ ማርገዟን ስታቅ ነው እንዴ እሷን ለመረበሽ የመጣችው? እስቲ የት ነበርሽ ሽ ይበሏል። ስንተኛ ውስጥ ፍቅረኛው ነበረች ለአብርሽ? ይህን መጀመሪያ ጠይቋት ነው። ሲቀጥል ደግሞ ሩታ እየተረጋጊ፣ ጤናሽን መጠበቅ አለብሽ የእኔ ቆንጆ። ስለዚህ አብርሽዬ መልሷ መልስላት። በቃ ደግሞ ይሄ ነገር ምንም ነገር ወጥቶ የሚያና ሁሉ ነገር ሚዲያ ላይ የሚነገር ነገር አይደለም ማለት ግድ ነው እኮ አብርሽዬ፣ ኑሯችሁ እኮ ሚዲያ ላይ ከሆነ ቆይቷል እኮ። ስለዚህ ከተመልካች የምታከብሩም ሚስትን የምትወድ ከሆነ ይህን ጥያቄ አብርሽዬ መፍታት አለብ። ለተመልካችም ደግሞ ይጨነቃሉ። እናንተ ስትጨነቁ ይጨነቃሉ። ስትደሰቱ እንደሰታለን፣ ስትጨነቁ እንጨነቃለን። ስለምንወዳችሁ ስለምናከብራችሁ ሌላ አይደለም። ስለዚያ ይሄ ነገርን ደግሞ መፍታት ያለበ አንተነህ። አሁን ለሚራገበው ነገር እንደዚህ መራገብ የለበትም ነበረ። እኔንም የተረዳችኋላችሁ እኔንም ያልተረዳችኋላችሁ ብለዋል። አዎ ግን ቢሆንም ይህን ነገር ማብረድና ነገሮችን መፍታት ያለበ አንተነህ፣ ለሁሉም መልስ በመስጠት ማለት ነው። ስለዚያ ለማንኛውም ሩታዬ ተ